እንደዚህ በመዳፋ አንድ ተደርገዋለ። አንዱ ካደረከው በኋላ ፊትህን እንደዚህ ታብስበታለህ። ልክ እሱ እንደጨረስክ ይሄንን በዚህኛዎችን እንደዚህ ጫበስ፣ ከዛችን እንደዚህ ጫበስ። እንደዚህ ነው ታደርገው። አሁን እጅ ቁስሌ ላይ አፈሩ በጣም አፈር አፈሩ ከገባ እንደዚህ መታ እንደዚህ በኋላ አፈሩ ችግር የለውም።

አብዴታ ያደረግኩት ምናምን ይሰማል። እሱ አንዴ እንትን ልበል፣ ጥያቄ ይሰማል ይሰማል። ጥያቄ አይደለም። እኔ ያው እንትን ማለት ብዙ ጊዜ አካውንት እያስቸገረ ነው፣ እና ቅድምም ላይቭ ላይ አስቸግሮታል። አሁን እዚህ ጋር አንድ ሺህ አራት መቶ ምናምን ሰው አለን እና እያንዳንዱ ሰው ቢያንስ አስር አስር የራሱ ኮፒ ኮፒ ሊንክ ቢያደርግ ከአስር ሺህ ሰው በላይ ከአስር ሺህ በላይ ኮፒ ሊንክ ይኖራል። ስለዚህ ሙስሊሞች አላችሁ አካውንቱ በጣም ያስቸግራል። ኢቭን ማይካችን ራሱኛ ኦን ሆኖ ማውራቱ ራሱ ማንችልበት አጋጣሚ ያለ ነው። መፍትሄ የሚሆነው ኮፒ ሊንክ ነው። በደንብ አድርገው ኮፒ ሊንክ ያድርጉ። እዚህ ላይፍ ላይ ያላችሁ ሰዎች እንደዛ ነው የሚሻለው እሺ ኮፒ ሊንክ አድርጉ። እሺ እስኪ ምናልባት ከተስተካከለ እንዴት ኮፒ ሊንክ እንደምደረግ ንገራቸው። ኮፒ ሊንክ የምታደርጉት ያው ፕሮፋይላችሁ ላይ የቀስት ምልክት አለች፣ እታች ወይም ደግሞ በቀኝ ወክል መጨረሻ ላይ ማለት ነው። በቀኝ ወክል መጨረሻ ላይ የቀስት ምልክት አለች። እሷን የቀስት ምልክት ትነኩና ኮፒ ሊንክ የሚል ይመጣል። እሱ ስትነኩት ሊንክ ኮፒ ሆኗል ማለት ነው። በተደጋጋሚ ያንን ስታደርጉ?

ሲንኮ ሪፖርት እየተደረገ ስለሆነ ነውና፣ የሚፈጠው በኮ ሰላሙ አለይኩም ሰላም ወረሕመቱላሂ ወበረካቱ። ሰላም ነው። ጥያቄ ነበረኝ። የሆነ ጓደኛ የነበረ ማለት ነው እና ሚስቱን ከዚ ከሌላ ጋር ከተደዋወልሽ ሚስት አይደለሽም ማለት እሺ እዛ እሷ መደወል ሳትፈልግ ልጅየው ደውሎላት ከዛ አንስታው እንዲያወራችው እሱ መሆኑን ስታውቅ ዘጋችበት ሳታስበው ነው እሱ ሆነ ሳታውቅ ያወራች ልጅየው ደግሞ ለማስብ ሳታስበው ከሆነ ሳታውቅ ከሆነ ችግር የለው ኒካህ ወርድም በዚህ ወዳው እንዳወቀች ከዘጋች ከላስ ምንም የለባት ስታይ እና ሁለተኛ ጥያቄ ደግሞ ስለ ዘካ ነበረ ማለት ነው። የሆነ ቦታ ነበር እና በሰአቱ አመቶ ነበር የተገዛው፣ የዛሬ ሶስት ዓመት ማለት ነው። አሁን ከነጥ በላይ ምናምኗል ያ ቦታ እስከዛሬ ድረስ ዘካ አልወጣበትም። እንዴት እንዴት ነው ዘካ ቦታ ማዘቀ አለበት። በየአመቱ ዋጋው ይተመንና በዚህ አመት ይሄን ያክል ያወጣል፣ እንዲ ነው። ከዚያ በኋላ ያለውን የሚያወጣውን ገንዘብ ለአርባት አካፍልና የሚመጣውን ዘካ ገንዘብ ነው በዚያ

ሀዋ የተፈጠረችው ከአደም ከጎኑ አጥንት ነው፣ ምናምን ነገር የሚለው ካፊሮች እዛ አንስተው ጠማማ ናት ምናምን ማለት ነው የሚል ነገር ሲያወሩ ሰምቻለሁና፣ እስኪ ስለሱ ሀዲስ ትንሽ ወፊሃ አውጁን ምናምን። የምትለው አፓርት ጠማማ ናት አላሉም። ነቢዩ ሰለላሁ አለ ወሰለም ጣመም ካለው የስጋ ክፍል ተፈጠረች ቻሉ እንጂ፣ እንዲያውም ያ ሀዲስ ነቢያችን ሰለላሁ አለይሂ ወሰለም ሴቶችን ሰውየው ባል ሚስቱን በፍቅር ረጋ ለስለስ አድርጎ መያዝ እንዳለበት የገለጹበት ምሳሌ ነው። ያንን ጣመም ያለ ስጋ ብሎ እንደ ምሳሌ ተናገሩ። ቀጥ አደርገዋለሁ ካልክ ተሰብረዋለህ አሉ። ገብቷል አይደል? ባለበት ሁኔታ ሆኖ ለስለስ አድርገህ በፍቅር ሚስትህን መያዝ እንዳለበት እየተናገሩ ነው። በሌላ ሀዲስ ላይ ፈተውታሉ። እራሳቸው ሪፍቀን ቢል ቀዋሪር አሉ። አደራ በብርሌዎች ላይ፣ ስለ ብርሌዎች አደራ ነው። ብርሌ በሚል ገለጿት። ብርሌ ታውቃላችሁ? ብርሌ በጣም ተሰባሪ የሆነ በጣም ስስ የሆነ እቃ ነው፣ አይደለም? ልክ በዚያ ነው የገለጿቸው። ሴቶችን ባል ለስለስ አድርጎ መያዝ እንዳለበት የገለጹበት ምሳሌ ነው። ያ ያ ያ ያ ያ